ሙስሊም ሴቶች ከሆናችሁ ይሄ ቪዲዮ ሊያልፋችሁ አይገባም። ይህም ቪዲዮ ለብዙ ሙስሊም እህቶች ስለሚጠቅም እንዲጠቀሙ አድርጉ። ወንዶችም እህቶች ካሏችሁ ላኩላቸው። እህቴ፣ አንድ ጥያቄ ልጠይቅሽ። አላህ ወስኖ ድንገት ከሞትሽ ሴት አጣቢዎችን መጥተው ካጠቡሽ ከከፈኖሽም በኋላ የከፈኑም አይነት አጭር ጠባብ፣ ሰውነትሽን በሚያሳይ መልኩ ሆነው መስጂድ አስገብተው እንዲሰግዱብሽ ትስማሚያለሽ? በዚህ መልኩ ከተስማማሽ ይሄ ሌላ ርዕስ ነው። ካልተስማማሽ ነፍስሽን ገምግቢ። አንዳንድ ሴቶች ኔጣብ ያደርጋሉ፣ የተከሐለውን ኩል ያደርጋሉ፣ የወንዶችን እይታ ፈልግ

የሶሻል ሚዲያ ላይ ወጥታችሁ ለምንድን ነው ወንዶች የምትፈትኑት? እናንተም ራሳችሁን ታውቃላችሁ። እባካችሁን የምትለብሱት ኒቃብ ለጀነት መግቢያ ሰበብ እንጂ ለአዛብ መግቢያ ሰበብ እንዳይሆናችሁ። እውነቱን ነው መነግራችሁ። እንዲህም ስንል ደግሞ እኛ እኮ ሰውንን የተለየን ሰው አደለንም። ለምንድን ነው እኛ የምትወቅሱን? አትበሉ፣ ስህተታችሁን በአደባባይ አትስሩን ያለው። ሁላችንም ስህተተኞች ነን፣ ላክን ከዚህ ስህተታችን የምንተራረመው ስንተዋወስ ነው። ወዘክር ፈኢነ ዚክራ ተንፈዑ ልሙእሚኒን፣ አስታወስ ማስታወስ ለሙእሚኖች ትጠቅማለችና ተብሏል። ሊሃ